የዜማው ጥበብ የሞባይል መተግበሪያ አፕሊኬሽን ፍላጎቱ የመነጨው ከዋናው ከሚጠቀሙ አካላት ነው። ለምሳሌ ግቢ ጉባኤያት ይፈልጋሉ፣ ማዕከላት መዝሙር አባላት ይፈልጋሉ። ዋናው ደግሞ የዜማው ጥበብ ማዕከል ፍላጎቱን አቀረበ። በፍላጎቱ መሰረት እንግዲህ ባለሙያዎቹን ወደ ማሰባሰብ ነው የእኛ ድርሻ የሚሆነው ማለት ነው። ወንድሞች ውስጡ መዝሙር ክፍል ያሉ የሙያው ያላቸው የአይቲ ሙያ ያላቸው ወንድሞች እህቶች ፍላጎቱ አላቸው እኛም ጋር ያሉት እንደዚሁ በተደራጀ መልኩ ተዋቅሮ እንግዲህ ወደ ተግባር እንዲገባ ሂደቶችን አልፏል። ስለዚህ ፍላጎት ከመሰብሰብ ነው የጀመረው። ገፊ ምክንያቱ በጣም ብዙ ወንድሞች እህቶች፣ በግቢ ጉባኤም ያሉ ሌሎች ግለሰቦችም ሳይቀር በተለያየ አጋጣሚ መዝሙር አፕ ለመስራት ፍላጎቱ ግልጽ ነው እና ጀማምረው የተውም ጭምር እንደነበሩ በተለያዩ ጊዜያት መረጃዋለን ማለት ነው እና ይሄን ደግሞ ወደ ማዕከል ደረጃ ሲያድግ ዜማ ወጥበብ አብሮ ይዞት ሊመጣ የሚገባ የቴክኖሎጂ ትሩፋት አንደኛው የማስተማሪያ ለምእመናን አገልግሎቱን የማድረሻ መንገድ አንዱ ስለሆነ በዚህ መልኩ የተጀመረ ነው ለማለት ነው። አፕሊኬሽኑ የተሰራ በመደበኛ አገልጋዮች ነው። እነሱ በራሳቸው ተነሳሽነት ይህን አፕሊኬሽን ለመስራት ከማህበሩ ጋር አንዳንድ ዲስካሽኖችን አደረጉ። ከዛ በኋላ ተቀባይነት በሚያገኙበት ጊዜ ከመዝሙር ክፍልም የተወሰኑ የተወጣጡ ሰዎች አሉ። አፕሊኬሽኑን በመገምገም ወይ ደግሞ ሪኳርመንትን በመስጠት የአይሲቲ ማስተባበሪያ ደግሞ ማቴሪያሎችን በማቅረብ ተጀምሯል ማለት ነው። እና ይህን በማድረግ አሁን ላይ ያለበት አፕሊኬሽኑ መድረስ ትችሏል ማለት ነው። ያው እንግዲህ ከአይሲቲ ክፍል ጋር የማኅበሩ ያረግሳላ ሲቲ ማለት ነው ከእኛ ክፍል ልጆች ጋር በመሆን ብዙ ትብብርና እገዛ አድርገውልናል። ይህም ለምሳሌ የማህበሩን ሰርቨር ግዴታ መጠቀም ስለነበረብን ሰርቨሩን አመቻችተው ከመጀመሪያው ጀምሮ አሁን ለሕዝብ ይፋ እስከተደረገበት ቀን ድረስ ሂደቱን አብሮ በማማከር ጥራት እንዲኖረው የተሻለ አገልግሎት ኖሮት ሁሉም ግልጽ በሆነና ለሁሉም ቀላል በሆነ መንገድ እንደ ማንኛውም አፕሊኬሽኖች ከፕሌይ ስቶር ላይ አውርደው እንዲጠቀሙ በማድረግ ረገድ አይሲቲ ክፍል በጣም ትልቁን ድርሻ ወስዷል። ከዚህም በተጨማሪ የእኛም የመዝሙር ክፍል አባላት በጣም በርካታ የሚባሉ ስራዎችን ብዙ ጊዜ ወስዶ ከእነሱ ጋር በመመካከር ማህበሩን ትክክለኛ በሚገልጽበት መንገድ ይዘትም ጠብቆ ከሚሄድ አንጻር ማለት ነው። ከነሱ ጋር በመተባበር እየሰራን ነበር። እሺ፣ እንግዲህ የእኛ ሙያ በግልጽ ያው ማበልጸግ ነው ስራችን የሆነው። ስለዚህ ጥያቄውን፣ ፍላጎቱን ክፍሉ ማዕከሉ አቀረበ። በዛ መሰረት ደግሞ ባለሙያዎችን ማደራጀት ባለሙያዎቹ አባላት እንግዲህ በመደበኛ ብቻ አይደለም የሚሰራው። ትርፍ ጊዜያቸውን ሰጥተው ሌት ተቀን ለእግዚአብሔር ጉልበታቸውን፣ እውቀታቸውን፣ አቅማቸውን የሚሰጡ ማህበረሰብ አባላት አሉት። እነሱን ፍላጎቱ ያላቸው አባላትን በማስተባበር እኛ ደግሞ የክፍሉን፣ የማዕከሉን ዜማ ወጥበብ ማዕከል ጋር ያለውን ፍላጎት በመቀመር ለነዚህ አቅሙ፣ ሙያው ላላቸው ወንድሞች በማቅረብ በዛ መልኩ እየተፈተሸ ደረጃውን የጠበቀ ነው ወይ ምንፈልገውን ማስጠቀም ማሰራት ይችላል ወይ የሚለውን መመናን ደግሞ፣ አሁን በሚፈልጉበት ደረጃ መዝሙር ክፍሎች አባላት በየማዕከላቱ ያሉት ለማጥናት ለማድመጥ ያን ፍላጎታቸውን የሚያሟላ መሆኑን አሁን ካለው ቴክኖሎጂ ጋር የማዛመድ ስራ የኛ የአይቲ ክፍል ስራ ሆኗል ማለት ነው። የእኛ ክፍል የአይሲቲ ማስተባበሪያ ነው። የአይሲቲ ማስተባበሪያ። እንግዲህ ይሄ አፕሊኬሽን የተሰራው በኢመደበኛ አገልጋዮች ነው። በኢመደበኛ አገልጋዮች ሲሰራ የአይሲቲ ማስተባበሪያ የራሱን የሆነ ኃላፊነት ተወጥቷል። እሱ ምንድን ነው? የሚያስፈልጉ ነገሮችን ግባት ከመስጠት ወይ ደግሞ ልጆች በሚሰሩበት ጊዜ ማስተባበር፣ አንዳንድ ሪኳየርመንቶችን በማዘጋጀት ወይ ደግሞ ኢመደበኞች ከራሳቸው ኢኒሺዬሽን ተነስተው ነው የሰሩት። ነገር ግን እያንዳንዱ ፌቸር ወይም ደግሞ አፕሊኬሽን የሚገቡ ነገሮችን ሲመጡ ግምገማ በመስጠት እነሱን በማስተባበርና ማቴሪያሎችን በማቅረብ የአይሲቲ ማስተባበሪያ ኃላፊነቱን ተወጧል። አላማውን ስንመለከት እንግዲህ ወጥ የሆነ የዝማሬ አገልግሎት እንዲኖረን ማንኛውም ሰው በሁሉም ዓለም ላይ ያለ ይሄንን አፕሊኬሽን ከፍቶ ዜማዎችን፣ የኪነ ጥበብ ስራዎችን፣ ስነ ጽሁፎችን ከፍቶ መጠቀም ይችላል ማለት ነው። ስለዚህ ለምሳሌ ማስጠናት ቢፈልግ ከአንድ ከሰንበት ትምህርት ቤት ወደ ሌላ ሰንበት ትምህርት ቤት ቢሄድ ወይም ደግሞ ግቢ ጉባኤ ሊሆን ይችላል፣ ወይም ማዕከላት ላይ ሊሆን ይችላል። አንዳንዶቹ እንደውም ይህንን ከመተግበራችን በፊት ደውለው ሁሉ በስልክ ዜማ ማ ይጠይቁን ነበር። ስለዚህ በቀላሉ ተደራሽ ሆኖ ወጥ የሆነ የዘማሪ አገልግሎት እንዲኖር የሚያስችል ስራ ስለሆነ ትልቅ አላማ ይዘን ነው ይሄንን መተግበሪያ አዘጋጀው ነው። መሰረታዊ አላማው እንደሚታወቀው የማኅበረ ቅዱሳን አገልግሎት በመዋቅሩ ደረጃ ይደርሳል። ከዚህ በፊትም ጭምርና በፕሪንት የነበረውን በወረቀት የነበሩ የአገልግሎቶቹን ወደ ቴክኖሎጂ ሲያመጣ ለምዕመናን ሙሉ ተደራሽ ያደርጋል ከመዋቅር ወጣ ብሎ በጣም የቆዩ ደጋግመን ብንሰማቸው የማይጠገቡ መዝሙራት፣ የጥንት መዝሙራት ያሉ ዛሬ በመድረክ ወይም ማንሰማቸው ሰንበት ትምህርት ቤት ሄዱ ሄደው ትዝታ ያላቸው ብዙ ሰዎች አማኞች፣ በእውነት በጣም የሚገራርሙ መዝሙሮች አሉ እና እነሱን ተደራሽ ለማድረግ አንደኛው መንገድ ይሄ ነው በሚል ነው አላማው ነው። ስለዚህ ለምእመናን መዝሙር የሚዘምሩበት ምስጋና የሚያመሰግኑበት ጥናት የሚያጠኑበት ሰንበት ትምህርት ቤቶችም እንደዚሁ በጥራዝ በኩል የሚያገኙት የነበረውን የመዝሙር ማጥኛ እሱን በቀላሉ ማድረስ ይቻላል። ገጠራማው የሀገራችን ክፍል ውስጥ ያሉ አቤተ ክርስቲያናት ያሏቸው ሰንበት ትምህርት ቤቶችም እንደዚሁ ዛሬ በትንሹ አስጠኝ ማግኘት ከባድ ሊሆን ይችላል። ነገር ግን ኦፊሻል ከሆነ ቤተክርስቲያን ከምታውቀው አንድ ተቋም ሪሊዝ የተደረገን አንድን ሲስተም በቀላሉ ማጥናት ይቻላል ማለት ነው። ተሰባስቦ የሚያጠኑበት መንገድ እድል ይሰጣልና ዓላማው ከምስጋና እስከ እውቀትን ከመጨመር ድረስ ይዘልቃል ማለት ነው። ያው እንግዲህ አባቶቻችን እንደሚያስተምሩን ዘመኑን ዋጁ ይላል ቅዱስ መጽሐፍ እና አሁን ይህም ብቻ አይደለም። አይተን ከሆነ የተቀመጠው ጥራዝ ተከፋፍሎ ነው። ለምሳሌ ጥራዝ አንድን ከከፍለን ስናይ የእመቤታችን አለ፣ የዘወትር አለ የቅዱሳን መላእክት አለ የቅዱሳን አባቶቻችን የጻድቃን የሰማዕታት ተብሎ የትንሣኤ እንዲሁ በየዕለት ማለት የዕለት ቀለማትን አካቶ የያዘ ነው። ስለዚህ ለምሳሌ የእመቤታችንን ስደት የሚያመለክት አንድ መዝሙር ብፈልግ ርዕሱን ነክቼ ማግኘት ይችላሉ በቀላሉ ማለት ነው። ስለዚህ በጣም በርካታ ጠቀሜታዎች አሉት ማለት ነው። እንዳልኩት በታይፕ ወይም ደግሞ በአይነት በአይነት የተከፋፈለ ስለሆነ በቀላሉ አውጥተን ለመማር ለማስተማር ትልቅ ጠቀሜታ አለው። እንግዲህ አክቹዋሊ ወደ ትክክለኛ ስራ ከተገባ ከአንድ ዓመት በላይ ፈጅቷል። ነገር ግን ሪኳየርመንቱን ወይ ደግሞ ሊሆን የሚችሉ ፕሮሲጀሮችን ልጆች ኦርጋናይዝ ማድረግ ከዛ በላይ ፈጅቶባቸዋል። አክቹዋሊ ታውቆ በማህበሩ ወደ ስራ እየተገባበት ግን ከአንድ አመት ጊዜ በላይ ፈጅቷል ማለት ነው። ፋይዳው ወይም ደግሞ አሁን ያለው ጥቅም ሊሰጠው የሚችለው አንደኛ ሰብስቦ ደጉሶ ነው የሚሰጠው። እንግዲህ ኦልሞስት ወደ ስምንት አካባቢ ጥራዞች ያሉት ያለው የማኅበሩ እንኳን እናንተ ክፍሉ የሚያውቀው ለእኛ መረጃ የሰጡን ማለት ነው፣ እነሱን ጭምር አካቶ አንዴ ነው ተደራሽ የሚያረገው ማለት ነው። በሁለተኛ ደረጃ ደግሞ በዘመናት ከፋፍሎ ነው የሚያስቀምጠው አፕሊኬሽኑ። ዘመናት ማለት ለምሳሌ ልደት፣ ትንሳኤ፣ አጽዋማት ሲመጡ የመስቀል በዓል የጥምቀት በዓላት፣ እነዚህ በየዘመናቱ ከፋፍሎ የማስቀመጥ አቅም አለው። ከዛ ውጭ ደግሞ በቋንቋ ይለያያል ና ቋንቋዎችን ኦልሞስት ከ14 በላይ ቋንቋዎች ተጭነውበታል። እነዚህ አይነት ቋንቋዎችን ያዘጋጀ ስለሆነ ጥቅሙ ድንበር ተሻጋሪ ሊሆን የሚችል 14 ቋንቋዎች ብዙ ገና ብዙ ይቀረዋል። ግን እየዳበረ ስለሚሄድ እንጂ 14 ቋንቋዎችን ባሉ መዝሙራትን ደጉሶ የያዘ አፕ ነው የወጣው ማለት ነው። ስለዚህ ጥቅሙ በቀላሉ ምእምናን በእጃቸው ላይ ይዘው እግዚአብሔር እንዲያመሰግኑበት የሚያስችላቸው አፕሊኬሽን ነው የተሰራው ማለት ነው። አፕሊኬሽኑ ለህዝብ አስተያየትም ክፍት ነው። ስለዚህ የሚጨመሩ አሁን እንኳ በዚህ ባጭር ጊዜ ይፋ ከተደረገ ጀምሮ በጣም በርካታ አስተያየቶችን እና በጎ የሆኑ ምላሾችን ነው እያየ ነው። ስለዚህ ከዚህ ተነስተን ደግሞ በየጊዜው አብዴት የሚደረጉ መዝሙራት ይኖራሉ። ያላለቁ የቋንቋ መዝሙሮች፣ እየሰራን ያለናቸው መዝሙራት በአጠቃላይ በዚህ አፕሊኬሽን ውስጥ ይካተታሉና ተደራሽ ከመሆን አንጻር ሰፊውን ድርሻ ይወስዳል። ያን ያህል የሚባል አይደለም ተግዳሮት። ምናልባት እንግዲህ ከኢመደበኛ ሳይድ ነው አፕሊኬሽን የተሰራውና ከተለያየ ማለት በራሳቸው ሌላ የሚሰሩበት መስሪያ ቤት አለ ከዛ ጊዜ ቆጥበው ነው ወደዚህ የሚመጡና አንዳንዴ ከተለያየ ዘርፍ ወይ ደግሞ ከተለያየ የስራ ቦታም ስለሚመጡ በሰዓት አለመጣጣም ሊኖር ይችላል። ስብሰባ ሲያዘጋጁ ለምሳሌ አንደኛው ከሰዓት ሊሆን ይችላል የሚመቸው፣ አንደኛው ከጠዋት ሊሆን ይችላል የሚመቸው እና እንደዚ አይነት ነገሮች ነበሩ። ከዛ ውጭ ግን መልካም አጋጣሚዎች የሚባሉ ምንድን ነው ከተለያየ መስሪያ ቤት የሚሰሩ ልጆች ናቸው በአንድ ላይ የሰሩት፣ እኛንም ጨምሮ ነው። ሙያ ሸር አድርገናል። ብዙ ነገር ያለንን እስኪል ሸር ማድረግ ችለናል። ያላየናቸው ማለት ለምሳሌ ሁሉም ሰው የተለያየ መስሪያ ቤት በሚሰራበት ጊዜ የተለያዩ ስኪሎችን ዴቨሎፕ አድርጓልና እሱንም ሼር ከማድረግ እንደውም በዚሁ አጋጣሚ አፕሊኬሽኑን ከመስራት በተጨማሪ ልጆችም ስኪል ሼር ያደረግንበት ጥሩ አጋጣሚ ተፈጥሯል። በዚህ ሂደት ማለት ነው። በመልካም አጋጣሚዎቹን ባነሳቸው አስተማሪ ይሆናሉ። አንደኛ የማኅበረ ቅዱሳን አገልግሎት በጣም በብዙ ነገር ለቤተ ክርስቲያን አስተዋጽኦ ማድረግ እንደሚቻል የሚያሳይ አንድ መድረክ ነው ሁሌም እና እነዚህ አባላት የማኅበረ ቅዱሳን አባላት ያላቸውን ጊዜ ቀን ስምንት ሰዓት ተቋማቸው ላይ ይሰራሉ። ሌሊት አድረው ቀን አድረው ቅድም ወንድማችን እንዳለው በዴቨሎፕመንት ውስጥ ሲያስተባብር የነበረው ያስቼ ምንድን ነው የሚገናኙበት ሰዓት፣ አራት ሰዓት፣ አምስት ሰዓት፣ ስድስት ሰዓት ሌሊት በቨርቹዋል ይሰራሉ። እና ይሄ ትልቅ ተዳሮት ነው ማለት ነው ከነሱ አንጻር ግን ለቤተ ክርስቲያን ነው ብሎ ካሰበ ደግሞ ሰው ሙያውን መስጠት ይችላል። ይሄ ይሄ በሰጠው ይጎዳኛል የሚባል ነገር አይኖርም። ዋናው አስተሳሰቡ ለቤተ እግዚአብሔር ነው ብሎ መስጠትን ጊዜን መስጠትን ያስፈልጋል ማለት ነው እና ኮስት እናውጣበት፣ ገንዘብ አውጥተንበት እንስራው ብንል ብዙ ሰው ይፈልጋል፣ ብዙ አቅም ይፈልጋል። አንድ ፒች አድርጎ ሞባይል አፑን መላክ ብቻ አይደለም። ቅድም እንዳልኩሽ ከባክ ሳይድ ላይ ከአድሚን ሳይድ በደንብ አስተዳደሩ ስርዓቱን ማከናወን የሚቻል ለመቼውም ጊዜ ቢሆን መቀበል መሸከም የሚችል አቅም ያለው ስራ ስለሆነ የተሰራው ማለት ነውና ብዙ አባላትን ያሳተፈ ስለሆነ የዳታቤዝ እውቀት ያላቸው እንደገና የሞባይል አፕሊኬሽን ፍሮንት ኤንድ ላይ ያሉ ቴክኒካል ስኪል ያላቸው ሆስት ከማድረግ ጀምሮ አቅም ያላቸው በውጭም በውስጥም ያሉ አባላት ኮሜንትና አስተያየት ዋጋ አለው። ስለዚህ ይሄ ለሌሎች አስተማሪ ሊሆን የሚችለው ሰዎች ሙያቸውን ይዘው ቁጭ አሉ። ወንድሞችቶች እንዲህም ይቻላል የሚል የሚታይበት ነው ብዬ ነው የማስበው። አንደኛው ምክንያቱም ማኅበረ ቅዱሳን በአባላቱ ያሰራው ስለሆነ ማለት ነው። ይህን ነው እንደ ተግዳሮት ሊባል የሚችለው። ቅድም እንደ አነሳሽው እንደ ጠቀስሽው ጊዜን አጣቦ ወይ ምሳ ትቶ ወይ ደግሞ እንቅልፍ ትቶ መስራት ይፈልጋል። ይሄ ምንም ጥርጥር የለውም። እንግዲህ ይዘቶችን ስንመለከት የአልበም መዝሙራት አሉ፣ የካሴት መዝሙራት አሉ። ቅድም ላይ እንደገለጽኩት ከጥራዞቹ እስካሁን የሰራናቸውን ጥራዞቹን ያካትታል። ልዩ ልዩ ቋንቋዎች አሉ። ሌላ ደግሞ በኪነ ጥበቡ ወጎች፣ መነባንብ፣ ስነ ጽሁፍ ኦርቶዶክሳዊ መዝሙር ምን ይመስላል? የሚል በስልጠና በተለያየ ቦታ ይሄን በሰንበት ትምህርት ቤት በማዕከላት የምንሰጣቸው የሀሬዳዊ ዝማሬ ማለት ምን ማለት ነው? ኦርቶዶክሳዊ መዝሙር ስንል ምን ማለታችን ነው? የሚሉ ይዘቶችን ያካተተ ነው። እንግዲህ አፕሊኬሽኑ አሁን አልቋል። ፕላይ ስቶር ላይ እየገቡ ወይ ደግሞ ማህበሩ ተደራሽ በሚላቸው ሊንኮች የጉግል የፕላይ ስቶር ሊንኮችን ፕሮቫይድ ያደርጋል፣ አቫይሌብል ያደርጋል። ሰው ሁሉም ሰው ከዛ ላይ እያወረደ መጠቀም ይችላል። አሁን ሁሉም ፊቸሮች አልቀው ወደ የሙከራ ሂደቱን ወይ ደግሞ ቴስት ኢንቫይሮንመንት አልፎ ተግባር ላይ ውሏል ማለት ነው። ስለዚህ ከዛሬ ጀምሮ ማንኛውም ሰው መጠቀም ይችላል ማለት ነው። ዋናው መሰረታዊ ጉዳይ እሱ ነው። አሁን ይሄን አፕ እንደ ትልቅ ጉዳይ ሰው እንዲያረገው የሚፈልገውን ጉዳይ ይሄ ነው አንደኛ ግለሰቦች በግላቸው ሊሰሩ ይችላሉ ሊያዘጋጁ ይችላሉ ግን ተአማኒነት ሊኖረው ይገባል ነው የቤተክርስቲያን የራሷ የምትላቸውን በራሷ ተቋም ሊወጡ የሚገባ ሪሶርሶች ሊኖራት ይገባል ነው ይሄንን ይቀርፋል ነው ሰው እንዳይጠራጠር ማኅበረ ቅዱሳን እንደምታውቂው ኢዲቶሪያል ቦርድ የተደራጀ ቃላትን ወደ ምእመናን ተደራሽ ሊሆኑ የሚችሉ ጉዳዮችን ኃላፊነት ወስዶ የሚያይ ነው እና የወጡት መዝሙራት በሙሉ ኤዲቶሪያል ያላለፉ መዝሙራት አይደሉም ማለት ነው። ያሉ የተደጎሱ ለጥናት የተላኩ ምእመናን ቢሰሟቸው ጥሩ ነው ተብለው ክፍሉ ኃላፊነቱን ወስዶ ማን ነው ማዕከሉ የዜማ ወጥበብ ማዕከል ይሄን ኃላፊነት የወሰደባቸውን ስራዎች ነው ለህዝብ የሚያደርሰው። ስለዚህ ዋነኛው ለየት የሚያደርገው የቤተክርስቲያን ተቋም በተቋም ደረጃ የወጣ መዝሙር ያደርገዋል ነው። የመዝሙር አፕ ያደርገዋል ነው። ሁለተኛ ደረጃ ደግሞ ከሌሎች አፖች የሚለየው ብዙ ጊዜ የሞባይል አፕሊኬሽን ሲዘጋጁ አንድ ጊዜ ፒች ስለሚደረጉ ኦፍላይን ስለሚሰሩ የስልኩን የያዝኩትን የስልክ መጠን መሰረት ያደረገ ይሆናል። ይሄ ግን እንደዚህ አይደለም። ለምሳሌ በጥቂት በሜጋባይት ሳይዝ ያለው ስልክ ያለው ቢኖር ጭኖ አንድ ጊዜ ብቻ ኢንተርኔት አክሰስ ያደረግና ኦፍላይን ኦፍላይን እንዲሰራለት ዳውንሎድ የምትል አይከናላት እሱን ያስቀምጣል። ሙሉ በሙሉ ዳታውን አይሞላበትም ማለት ነው። ሲንክ ነው የሚያደርገው። ሲንክሮናይዝ በማድረግ አንድ ጊዜ ዳውንሎድ ያደረገውን ይሰማል። በምን ጊዜውም ቢሆን ኢንተርኔት አያስፈልገውም። አንዴ ሲንክ ካደረገ ካወረደ ማለት ነውእና ይሄ ሌላኛው ጥቅሙ ነው። በሶስተኛ ደረጃ ላይቭ ወይም ደግሞ አሁን ከረንት የሚወጡ አዳዲስ መዝሙራትን የስነ ጥበብ እና የኪነ ጥበብ ስራዎችንም ጭምር አብሮ አካቶ የያዘ ነው። መዝሙሩን ብቻ አይደለም ማለት ነው። ስለ መዝሙር ግንዛቤ ለመስጠት ለስልጠና፣ ለግንዛቤ የሚሆኑ ጽሁፎችን አብሮ አካቶ ይዘዋል። ይሄ ሌላው ለየት የሚያደርገው ነው። ስለዚህ የቅርብ ጊዜዎችን እኛ ከዚህ የምናስተዳድርበት ፊቸር ስላለው ለምሳሌ ኮሜንቶች እየተቀበልን ነው፣ እየተሰበሰብን ነው። ምእመናን ያዩታል ጥሩ ነው እነዚህ ቢስተካከሉ እንደዚህ ቢጨመርበት የሚል ተቋም ስለሆነ የራሱ የቤተክርስቲያን አካል እስከሆነ ድረስ ማንኛውም ሰው እንዲ ቢሆን ብሎ አስተያየቱን ምክር ሀሳብ የመስጠት እድል አለው ማለት ነው። በኢሜይል መላክ ይችላል። ሲስተሙ ላይ ራው አፕሊኬሽኑ ላይ ኮሜንት መላክ ያለው እና ይሄንን ወዲያው ሪፕላይ የማድረግ አቅም አለን። አሁን እንኳን በቴስቲንግ ፌዙ በነበረበት ጊዜ በቅርብ ካሉ በውጭ እስካሉ በአፋ እስካሉ ምእመናን ድረስ ኮሜንት ተቀበለናል እሱንም አስተካክለናቸዋል ወደፊት የሚመጡ አስተያየቶች ሲኖሩ ይስተካከላል ማለት ነው ይሄ ለየት የሚያደርገው ልንለው የምንችለው በዚህ ምክንያቶች ነው ዜማና ኪነ ጥበባት ማዕከል ወደፊት ምን ታስቧል? የሚለው ነገር ይህ ጅማሬ ነው እንዳልኩትም፣ ከአሁን በፊት ተደራሽ ከመሆን አንጻር ውስንነቶች ነበሩ ማለት ይሄ፣ ቴክኖሎጂን ተጠቅሞ ለሕዝብ ከመድረስ አንጻር የተወሰነ የሚገድበን ነገር ነበር። እኛ እስካሁን ባለን እንግዲህ የምንጠቀመው ዜማ ወጥበብ የሚለው የዩቲዩብ ቻናል እና ዜማ ወጥበብ የቴሌቪዥን መርሃ ግብር ብቻ ነው ያለን። ለዚህ የእኛ የመዝሙር ስራዎች ኪነ ጥበቦች፣ እንዲሁም ደግሞ ቅዱሳን ስዕላት ላይ የሚያተኩሩ ስራዎችን ስንሰራ ከአሁን በፊት እንዳልኩት በነዚህ በሁለት ሚዲያዎች ላይ ብቻ ነበረ ተደራሽ ለማድረግ ጥረት የምናደርገው። አሊያ ደግሞ በአካል በመሄድ ብቻ ነበረ ስልጠናዎችን ጭምር የምንሰጠው ማለት ነው። አሁን ግን ከዚህ አፕሊኬሽን በመነሳትና የሰዎችን ማስተያየት በጎ ምላሽ በመጠቀም በየጊዜው አብዴት እያደረግ እኛ ያላየ ነው ሚመናን ደግሞ ያዩት ዘመኑን ተጠቅመን የቤተክርስቲያንን አገልግሎት ከማዳረስ አንጻር ከዚህ የተሻለ ስራ ለመስራት እንደ ክፍል ቅድ ይዘን እየተንቀሳቀስ እንገኛለን። ከተመልካቾቻችንም የምንፈልገው ይህን ነው በመሰረቱ የሌሎች ወንድሞች እህቶች በቤተክርስቲያን ያሉ ዘማሪያንም ጭምር በቤተክርስቲያን ክርስቲያን በሰንበት ትምህርት ቤት ተገምግመው የወጡ ስራዎችም ጭምር ለልደት፣ ለትንሳኤ እየተባለ በዘመናት ተከፋፍለው ክፍሉ ያመነባቸውን ያወጣባቸው ክፍል ስላለ ብዙ ነገሩን ተደራሽ ያደርጓል። እንግዲህ ከአምስት ሺህ በላይ ነጠላ መዝሙሮችን የማድረስ አቅሙ ኖሮታል ማለት ነው። ይሄ በጣም ብዙ ነው። ሰዎች ወደ ኋላ ተመልሰው ቢያጠኑ ቢያስጠኑ፣ እኔ ለመስማት ብቻ አይደለም እና በዘርፉ ላይ ለተሰማሩ ራሱ ሪሰርች መሆን ይችላል። አዲስ ግጥም ለሚያወጣ ዘማሪ እኮ ይሄ በጣም ትልቅ ነገር ነው። ትላንት ምን ወጥቶ ነበር፣ ነገ ምን አይነት ህዝቡ ምን ይፈልጋል የሚለው ዘማሪያን ሳይቀሩ ይሄን አናሊሲስ ቢሰሩ ዳታ ቢሰሩበት ሰምተውት በጣም እንደ ጥቅም አለው ማለት ነው። እንደ ቀላል ከ ለሰንበት ቤቶች ለጥናት ይጠቅማል ብቻ አይደለም፣ ዘርፈ ብዙ ነው። አፕሊኬሽኑን ተደራሽ ለማድረግ በጣም ቀላል ነው። በዚህ እንደር መላላክ ይቻላል። በቀጥታ አክሰስ ያላቸው ደግሞ ፕሌይ ስቶር ላይ ወጥቶ ገብተው በአላቸው ሊንክ ሊሆን ይችላል። ወይም ደግሞ በአማርኛው ዜማ ወጥበብ ብለው ያንን ሰርች ቢያደርጉት በቀላሉ ያገኙታል። በጣም ብዙ ህዝብ ላይክ እና ሼር ያደረገው ነው። በዚች በጥቂት ሁለት ሶስት ቀናት እንኳን ብንመለከት በጣም ብዙ ነው እንትን ያለው ስለዚህ ተደራሽነቱን ግቢ ጉባኤያት ማስጠኛ ጉዳይ ይሆናል። በተለይ ግቢ ጉባኤ ተማሪዎች ማዕከላት ድርሻ አላቸው። ይሄንን ማስተዋወቅ ለግቢ ጉባኤያት ተማሪዎች፣ ለመዝሙር ክፍሎች ያንን ተደራሽ እንዲሆን ማድረግ ማኅበረ ቅዱሳን መዋቅሩን ተጠቅሞ ሊያዳርስ ይገባል ነው። በተለይ ማዕከላት ትልቅ ድርሻ አላቸው ማለት ነው። ምክንያቱም ዛሬ ፍላጎቱ አላቸው የመዝሙር አፕሊኬሽን ለምን አንሰራም ጀምረው ያቋረጡ በጣም ብዙ ግቢ ግብያት አሉ ወይ እናደርሰዋለን ወይ ከማዕከሉ ጋር ሪሶርስ በቂ ሪሶርስ ባለማግኘታቸው አንዳንዱ ደግሞ ግራጁዌት ያደረግና ከወጣ በኋላ ይረሰዋል በዛ መልኩና አሁን ያንን ችግር ስለሚቀርፍ ቶሎ ተደራሽ ማድረግ ጥሩ ይሆናል በዚህ መልኩ ማግኘት ይችላሉ ማለት ነው ወደ ገጠሩ ያሉ ወንድሞች እህቶች አንድ ጊዜ ማግኘት ግድ ይላል ኢንተርኔት አንዴ ምክንያቱም ቅድም እንዳልኩት ከኦልሞስት ስንት ነው የሚሆነው በጂቢ ነው። የስምንት ጥራዝ ማለት አንድ መዝሙር እናንተ ምን ያህል እንደሚይዝ ታውቁታላችሁ። በመቶዎች አንድ ጥራዝ በመቶዎች የሚቆጠሩ መዝሙራትን ከያዘ በየቋንቋው፣ በዘመናት ማለት የክርስቲያን ዘመናትም ማለት ነው። በአጽዋማት፣ በደስታ፣ በዘመነ ጽጌ እንዲህ እንዲህ ያሉትን ዘመናት እየተከፋፈለ የያዘ መዝሙር ስለሆነ ኦፍላይን ይስራ ቢባል አይጠቀሙም። ላይጠቀሙት መስጠት አይሆንም። ምክንያቱም ሳይዝ ማተር ያደርጋል። በጂቢ ነው የሚሆነው ማለት ነው። አስር ጂቢ ያለው ስልክ አይኖርም አገር ውስጥ አላየሁም። አስር ጂቢ ሼር ሊያደርግበት የሚችል ማለት ነውና አፕን አስር ጂቢ ሆነ ማለት በጣም ከባድ ነው የሚሆነው፣ ዳታ ሲሸከም ሌሎችን ሲይዝ ማለት ነው። አስር ጂቢ ለአፕሊኬሽን ማለት ነው። አገር ውስጥ አስር ጂቢ የለም ስልሽ እና ይሄ ደግሞ የራሱን የቻለ ጫና ይፈጥርባቸዋል። ሰዎች ማግኘት አይችሉም ማለት ነው። ከዛ ውጭ ደግሞ ኦፍላይን ከሆነ አፕዴት ላይቭ የሚስተካከሉ ጉዳዮችን ማግኘት አይቻልም። አሁን እንኳን ዜማ ወጥበብ ያስተካከላቸው የመዝሙር የወጡ አዳዲስ መዝሙራትን ሲጨምር በቀጥታ ደርሶኛል። ለምሳሌ ትላንትና ያስተካከሏቸው አዳዲስ የሚጭኗቸው ይደርሰናል፣ እና ይሄ ጥቅም አለው ማለት ነው። ለአንድ ጊዜ ገጠር ተደራሽ ለማድረግ በግድ አንዴ ኢንተርኔት ማግኘት ተገቢ ነው የሚሆነው ማለት ነው። ዳታ ማብራት ለአንድ ጊዜ ይፈልግ ይሆናል። ይሄ አፕሊኬሽን በኢ መደበኛ ነው የተሰራ። ከዚህ በተጨማሪ በጣም ብዙ አፕሊኬሽኖች በኢ መደበኛ ተሰርቷል። በመደበኛም የተሰሩ አሉ። ሁለቱም አንድ ላይ ሁነው የሰሩ አሉ እና ምናልባት ይህም ፕሮግራም የሚያዩ ወይ ሙያ ያላቸው አብሮ መስራት የሚችሉ ደግሞ የእነሱን ስኪል ከማሳደግ አንጻር ማህበሩንም ከመደገፍ አንጻር ይሄ አፕሊኬሽን በጣም ትልቅ አፕሊኬሽን ነው። በጣም በትልልቅ ተቋማት ሊሰራ የሚገባው ወይ ደግሞ በኮመርሻል ሊሰራ የሚገባው ነው። ነገር ግን በኢመደበኛ ኮላቦሬት በማድረግ ተሰጥቷልና ሌሎችም ፍላጎት ያላቸው እስኪሉ ያላቸው መጠው መስራትን እንዲችሉ ካሁን ቀደም የሰሩት ወ አፕሊኬሽን ካለ ወይ ደግሞ ሀሳብ አመንጭተም አብረው መስራት የሚችሉበት ኦፕሽን እንዳለ ማሳወቅ እፈልጋለሁ። ምስጋናዬ ለዚህ ማኩሳን ያመሰግናል፣ ማለቴ ነው ጊዜያቸውን፣ አስተያየታቸውን፣ እውቀታቸውን። በመሰረቱ ከአይቲ ክፍል ብቻ አይደለም፣ ይህን ሁሉ መዝሙር ለማስገባት ሲሰሩ የነበሩ የመዝሙር ክፍል አባላት ከሙያው እንኳን ሳይኖራቸው ጥናት፣ ስልጠና ወስደው ያንን ወደ ሲስተሙ ሙሉ እንዲሆን ለማስገባት ያደረጉት ጥረት አለ። ዴቨሎፐሮች ደግሞ አበልጻጊዎች፣ አባላት ጊዜያቸውን ሰጥተው ለዚህ እንዲበቃ ያደረጉ እግዚአብሔር ዋጋቸውን ይክፈላቸው። የሚጠብቁትም ይሄ ስለሆነ ከእግዚአብሔር ዋጋ እንጂ ከእኛ ምስጋና ወይም ሌላ ጉዳይ ፈልገው አይደለም ማለት ነው እና ይሄን እግዚአብሔር ዋጋቸውን ይክፈላቸው ነው የምለው። ከዚያ ውጭ ያለውን እንግዲህ ተደራሽነቱ ላይ አሁንም መስራት ይጠይቃሉ። በአጽንኦት ማነሳው ዜማ ወጥበብ ማዕከል ከሚሰራው በዘለለ ማዕከላት ለግቢ ጉባኤያት ተደራሽ እንዲደረግ ምእመናን ደግሞ የቤተክርስቲያን ኃላፊነታቸውን ሰምተው እንዲያሰሙ የሚሆን ዛሬ ሰው ስራ ሲሰራ ሬዲዮ ከፍቶ ሙዚቃ ከፍቶ ነው የሚውለው። እድል አለ ማለት ነው። ለሚሰሙትም ደግሞ ቃል እግዚአብሔርን እየሰሙ ስራ መስራት ይቻላል። ቃል እግዚአብሔርን እየሰሙ መዝሙር እያደመጡ መሄድ እንዲቻል በስልካቸው እንዲሰሙት ስለሆነ ዋጋው ይህንን ተግባራዊ ማድረግ ተደራሽነቱ ላይ መስራት ጥሩ ነው የሚሆነው፣ ለማለት ያህል ነው። ማኅበረ ቅዱሳን ብዙ ስራዎችን ይሰራል፣ ግን ይሄንን ከህዝብ ጋር የሚገናኝ ጉዳይ ኢሹ ስለሆነ ነው። ለዚህም ለቀረጻው የሚበቃው እንጂ እውነት ለመናገር ከዚህ የዘለሉ ስራዎች ይኖራሉ።